በአላህ ስም ይዣቸዋለሁ። ሁላችሁም ሻር ኮፕሊክ ፍሎ አድርጉት፣ አዲስ አካውንቲ ስለሆነ ማለት ነው። በነገራችን ላይ ለሴቶች አንድ ምክር አለኝ። ዛሬ በውስጥ እች ልጅዮ ጓደኛዋ በኬክ መልክ አርጋ መርዝ ሰጥታ ገላታለች። ያውም ያውም የዘጠኝ ወር ነብሰ ጡር ቀኖ የደረሰ ሴት ማለት ነው። በምን አይነት አሰቃቂና በምን አይነት ድድብና እንዴት ተሞሉ! አንዳንድ ሴቶች በጣም ነው የሚገርመኝ ሁላቸውንም ለማለት ፈልጌ አይደለም፣ ግን አንድ ነገር በዚህ ሁኔታ ላይ ሴት እህቶች አለም ከራችሁ የፈለገ ቢሆን የሴት ጓደኛ እንዲኖራቸው ሳይሆን ባጠገባቸው እንዲሄዱላቸው አትፍቀዱላቸው። ሴት ለሴት መቀኛ ነው። መቼም ቢሆን የአንቺን ደስታ የአንቺን መኖር ያንቺን መደሰት አያስደስታት ሴት ጓደኛሽ። በዚህ ሁሉም ማለት እችላለሁ። ስለዚህ በፈጠራቸው አንዳንድ ሴት እህቶቻችን የምትዘቱን ጓደኛ እና የምትዟቸውን ሰዎች ማወቅ አለባችሁ ብዬ ነው የምነግራችሁ። በጣም ነው ያሳፍራል፣ በጣም ማለት ነው። አላህ ይርሃማት።